ሰላም ሰላም ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ። በያላችሁበት ላይክ ሼር አድርጉልኝ፣ የኔ ውድ ቤተሰቦቼ ማለት ነው። እኔ በጣም የሚገርመኝ ነገር ቢኖር በሁለት ነገር ዙሪያ ነው ለዋራ የፈለግኩትኝ። አንደኛው ሀይሚ የሆነ ነገር ስቶሪዋ ላይ አድርጋ እሷን የሚገልጻት ነገር ነው። በቃ ማብራሪያ መስጠት እፈልጋለሁ በዛ ዙሪያ። ሌላው ነገር ደግሞ በትናንትናው ነው ቪዲዮ በነብሩኬ በጣም ግልጽ ያልሆነልን ነገር አለ እና ሀይሚ እውነት ቀለበት አድርገሽ አለ? ለምን ተዋሻለች? ለምን እውነቱን አትናገሪም? እያሉ ብዙ ጥያቄ ያቀረቡባት አስመሳዮች አሉ። በዛ አጋጣሚ ማለት ነው ብሩኬ ነው ከሀይሚ ጋር ያለው፣ በአካል ይተዋወቃሉ። አብሯት ያለ ወንድ ነው፣ አብሯት ያለ ወንድ ብሩኬ ነው አደለ? ሶ ከብሩኬ በላይ ምነው እኛ አዋቂ ነን፣ ሀይሚን እኛ ነን የምናስተዳድራት እኛ ባልና መንገድ ነው የምትመረው አላችሁ ሳ ይሁላችሁ። ሰውን ስትወዱ ከነ ምኑ ምኑ ውደዱ። ዝም ብላችሁ አታሽቃብጡ። ብሩኬ ካወቃት በቂ ነው። ምክንያቱም ዘላለም የምትኖረው ሀይሚ ከብሩኬ ጋር እንጂ ከኛ ጋር አይደለም። ስለዚህ ፈላይ ቆራጭ ነኝ አትበሉ። ምን ነው አበዛችሁት? እንደዚህ ተንተከተከባችሁ እንዴ? ምንድን ነው ያዙ ይልቀቁኝ። በዚህ በአንድ ፍሬ ልጅ ምን ነው ተነሳችሁ ጨርሳችሁ። ለክብርሽ ምናምን ምናምን። በቃ ከምንም በላይ ምንም ነገር አላደረገችም። ሲቀጥል ደግሞ ፕራንክ ነው። ተረጋጉ። አላለቀም። ዛሬ ከበደ መጥቶ ምን እንደሚል ራሱ አላቅም። እኔ ምን ምን ይል ይሆን ሌላ ስም ማጥፋት ወይንስ ምን አለ ያለውን ቪዲዮ እስቲ ያሳየን ካለ ይሄ እንደው እስቲ ያሳየንና ሲነው ካለው ማለት ነው። ደግሞ የለውም ውሸቱን ነው። ሲጀመር ከበደ ነው እንደውም ከምድር ተነስቶ የልጅቷን ስም እያጠፋ ያለው እና ሀይሚ ደግሞ ፕራንክ ነው ልታደርግም አትችልም። ካደረገችም በቃ ብሩኬ፣ ይሄ ያደረገችበትን መንገድ ተንትና ለብሩክ አስረድተዋለች። እንዴት በምን አይነት መንገድ እንደሆነ ተናገረ። ስለዚህ የተፈጠረውን ችግር በምን አይነት መንገድ እንደሆነ ስህተቱ በግልጥ ካስረዳችሁ፣ እሷ ብሩኬት ከተረዳት፣ ብሩክ ከተረዳት፣ እኛ ነን ለእሷ ህይወት ፈላይ ቆራጭ፣ እኛ ነን ወሳኝ፣ እሷን አስተዳዳሪ እኛ ነን አላችሁ። እሷ እናንተ ናችሁ አግብታችኋት የምትኖሩት? ምን ነው በዝን ያክል ዝም ስትባሉ ያዙ። ይልቀቁኝ። በዛችሁ ወዳጅነት በእንደዚ ሀይ መንገድ አይደለም፣ ወይንም አድናቂነት አላቅም አድናቂዎች አይደላችሁም። ይህን እያደረጋችሁ ያላችሁት በእርግጥ አስመሳዮች ናቸው ይን እያደረጉ ያሉት። ያው ልብ ይስጣችሁ ማለት ፈልጋለሁ። በዛ አጋጣሚ ግን ያስጠላል። ማለት አንድ ሰው አጠገቡ ያለ ሰው ከተረዳ በቂ ነው። ባይነኝ እንደኔ ማለት ነው። ስለዚህ ደግሞ ከምንም በላይ ስለ ክብሯ የምትጨነቅ ልጅ ናት። ጠንቀቃችሁም ታቋታላችሁ። ግን ያው አሌለ ትንሽ ነገር ሲገኝ ይዘን አመት እናውራ የምትሉ ሰዎች አላችሁ ሁለት ዓመትም ጨምሩበት እና አውሩ። እንግዲህ ምንም ማድረግ አይቻልም። ሀይሚ ስቶሪዋ ላይ አንድ ነገር ለጥፋ ይሁኝ ጠንካራ ሴት ሰርታ ከገባች ውላ ከገባች እሷ ሴት አደገኛ ናት ምናምን አደገኛ ናት ሀይለኛ ናት ምናምን የሚል ነገር ፖስት አድርጋ በእርግጥ የሰው ነው እሷ ግን ተመችቷት ላይ ካርገው ምናምን ነገር እና ይሄ ነገር ደግሞ ሀይሚዬ ለራስሽ ነው ማለት ጠንካራ ነች። አሁን እዚ ጋር አንቺ እየሰራሽ እያለ እየሰራሽ እየተማርሽ ነው፣ በቃ አሌል በራስሽ የምትተማመኒ ነሽ። እንደዛ ይላለ ሷ እንትን ያለችው እና በራስሽ የምትተማመኒ ነሽ። ይሄ ነገር ደግሞ በጣም በጣም ራስሽን የሚገልጽ ነገር ነው። በጣም አሪፍ ነው። እኔ በጣም ነው የወደድኩት። አንዳንድ ጊዜ ውዶቼ ምንድነው እናንተ ስራ በማሰሩበት ሰዓት ስራ ከሌላችሁ በተለይ ደግሞ የሚያከብራችሁ ወይም ከልቡ የሚወዳችሁ የህይወት አጋር ከሌላችሁ መረማመጃ ነው የሚያደርጋችሁ። ከልብ ፍቅርን ፈልጎ ከልቡ የሚያፈቅራችሁ የህይወት አጋር ካላችሁ ግን ሁሌም አክብሯችሁ ነው የሚኖረው። ነገር ግን ሳያከብራችሁ የሆነ ጥቅምን ፍለጋ እናንተ ጋር ምናምን ከመጣ ሁልጊዜ ጊዜ ምንድን ነው የሚያደርጋችሁ መረማመጃ ነው የሚያደርጋችሁ። ውዶቼ ይሄ ነገር እና በዛ አጋጣሚ የምልላችሁ ነው ሁሉ ጊዜ ቅማሟ ሸር የምታደርገው ነገር በጣም ያስተምረኛል። እኔ በቃ ለለ አንድ አንድ ጊዜ ከህይወታችሁ ጋር የምታመሳስሉት ነገር አለ። አስተማሪ የሆነ ነገር ነው። እና ይሄ ሁሉ ነገር እያዩሁኝ ከሷ ብዙ ነገሮችን እየወሰኩኝ፣ አንዳንድ ጥቃቅኖች ደግሞ ተነስተው ሃይሚን ለመገልበጥ ይሆናል የለ ዲስሪስፔክት ለማድረግ እሷን በቃ ለማሸማቀቅ የሚሯሯጡ ሰዎች አሉ። በትንሽ ነገር ማለት ነው። በእርግጥ ይሄ የራሳችን የኛ አንዳንድ ያበሸው ያበሾ ያበሾች እንትን ነው። ስነ መግባር ነው። እንደዛ ይመስለኛል። ምክንያቱም አሁን በሰሞኑ ለምሳሌ አብርሽን ልጥቀስላቸው፣ አብርሽን መነጋገሪያ አድርገውታል። ይሄ ልጅ እንግዲህ የተነሳበትን ከኋላ ዞር ብለን ብናየው በጣም ብዙ ለፍቶ ነው እዚህ የደረሰው። እና ምልላችሁ ነው ባጭሩ ሰው የሆነ ቦታ ስደርሱ ሲያምርባችሁ ማድረግ ስትችሉ በራሳችሁ እንደምትተማመኑ ጎበዝ እንደሆናችሁ፣ ኮንፊደንስ እንዳላችሁ ምናምን ነገር ካወቀ ሁልጊዜም እናንተን ለማሸማቀቅ ለመጣል ስም የሌላችሁን ስም ይሰጣችኋል። በቃ ሌል ምቀኝነት፣ ቅናት፣ ተንኮል፣ ክፋት። በሀይሚ ላይም እየተደረገ ያለው ይሄ ነው። አሁን ላስረዳው ማለት ነው ምክንያቱም አጠገባ ያለው ወንድ ተረድቷት አ ወዳም ጧት እሺ፣ ተማመንብሻለሁ ብሏት፣ እኛ ምን ቤት ነን? ይሄ ነው ጥያቄ የሆነብኝ ብሩኬ። እንደ እኔ ያሰብኩትኝ በቃ ብሩኬ እንደሚቀየማትና በቃ የሆነ ነገር እንዳይል ነበረ ጸሎቴ ማለት ነው። እግዚአብሔር ይመስገን አቃለሁኝ፣ የዋ ነው በቃ ቶሎ ለውሳኔዎች ይቸኩላል ብሩኬ። ነገር ግን ሳይወስን ቶሎ ሁሉን ነገር ዛሬ ላይ እሷም ይቅርታ አለች። በመሀል ደግሞ ፍጽ የተገኘ ነገሮቹ ወደ ነበሩበት ወደ ቦታዎቹ ተመለሱ ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር እንደዛ ሆኖ ነገር ግን አሁን ነገር እያጣመምን ተናገሪ፣ ከአንቺ አይጠበቅም፣ ውሸታምነሽ ደግሞ እኔ ቤት አንድ ሆነ ሲሆን የሆኑ ሰዎች አሉ ዝም ብለው ይሆናል ኮመንት እንደዚ። እኔ እናንተ የጻፋችሁትን መድገም አልፈልግም። ይቅርታ ለተናገራችሁት ቃል ይቅር ይበላችሁ፣ ግን እንደዛ አትጣፉ። እኔ ቤት ካልተመቻችሁ ፎልክሎር ማድረግ ብቻ ነው። እና ለምን እንደዚህ ይሄ ቅናት መንፈስ እንደሆነ ነው የሚያሳይባችሁ እንጂ እውነት ለሀይሚ አዝናችሁ አይደለም። ለሀይሚ ብታዝኑ ኖሮ በትንሿ ስህተት ለመቀየም እና እሷን ለመራቅ የሆነ እሷን ዝቅ ለማድረግ አትሮጡም ነበረ። ነገር ግን አስመሳይነት አስመሳይ አንሁን። ሰውን ስንወድ በቃ አስመሳይ አንሁን፣ ከልባችን ይሁን ሰውን ስንወድ። እና እንደዚያ አይነት ነገር ቢቀር ጥሩ ነው ባይነኝ። ሀይሚዬ ግን ሁልጊዜም ትችያለሽ። ማንንም አትስሚ። አንቺ የምትፈልጊውን ነገር አድርጊ አለቀ። እዚ ጋ በተለይ ደግሞ ብሩኬን የሚጎዳ ነገር አታድርጊ እንጂ ከዛ ባሻገር መብትሽ ነው።